የፍሬ ቤተሰቦች ዛሬ ፓስታ ፍርኖ ነው ሰርቻለሁ። ጠገብ የሚያደርግ እንደዚህ ሲታይ ደስ የሚል ከግብአቱም ከስራውም እንድንረዳ አብረን እንድንሰራ ከልብ አመሰግናለሁ። ወዳችኋለሁ። ተከታተሉኝ። ሰላም ሰላም፣ የቻናሌ ተከታታዮች ቤተሰቦች፣ እንዴት ናችሁ? እንደምንከረማችሁልኝ ዛሬ ቀለል ያለ ፓስታ ፍርኖ ልሰራ ግብአቶችን በዚህ መልክ አቅርቤ ያለው እንደሚታየው አስፈላጊ ግብአቶች ናቸው። ለፓስታ ፍርኖ ፓስታውም፣ ስጋም፣ እንቁላልም፣ ቅመማ ቅመምም፣ ሽንኩርትም እንደምታዩት እንግዲህ እንደየቤታችን መስራት በምንችለው ቅመማዎቹንም በዚህ መልክ ማድረግ እንችላለን። የፐርሰሊ ፓውደር ነው። ዳቦ ዱቄት ነው። ዘይታችንም ይኸው ነው። መስሪያችንም እንደምታዩት ነው። ቤታችን ባፈራው ነገር በሙሉ ቀለል ባለ መጠቀም እንችላለን። ያው ወተትም እንግዲህ የነጩን ሰልሲ በምንሰራበት ሰዓት አስፈላጊ ነው። አንድ ፓውደር የቀረፋ ዱቄት እዛ ላይም እንደሚገባበት ነው። አጋጣሚ ሆኖ ይቅርታ ጠይቃለሁ፣ አላቀረብኩኝ ግን ጨምርበታለሁኝ። እንግዲህ ቤተሰቦች በዚህ መልክ እንግዲህ ባቀረብ ነው ግብዓት ይጣፍጣል ዋል ነው በሚጣፍጥ በመስራት በማቁላላት ጸዳ ባድርገን ለቤታችን ልጠቀም በምንችልበት እንግዲህ መጠቀም ችለን፣ ቅመሞቻችን እነዚህ ናቸው። ከዛ በተረፈ ከስራው እንረዳለን እንደየሙያችን እንደየቅመማችን እንደየቤታችን የጣፍ ጣምም ሊያመጣጣል። ለምናደርገውም ቃሪያም በእኔ በኩል ስለምወድ አቅርቤ ያለውኝ። ሰብስክራይብ፣ ላይክ፣ ሼር አትርሱ። ወደ ስራው እንግዲህ ቤተሰብ በዚህ መልክ ዘይታችንን እያጋልን ነው። መጠነኛ እንደየፍላጎታችን ዘይት መጨመር እንችላለን። በዚህ መልክ ዘይታችን ጋል ካለች የተካተፈ ሽንኩርታችንን አስቀድመን ቀይ ሽንኩርቱን ጥብስ በማድረግ አብረን ከስጋ ጎም እንጠብሰዋለን እና በስለዋለን። ጣም ይኖረዋል። በዚህ መልክ እየሰራን ነው። እንደየ ቤታችን መስራት እንችላለን ወይ ውዶች? ሽንኩርታችን ትንሽ በዘይቷ በሰል ካለች ወይ ጠበስ አድርገን በራሳችን ፍላጎት አስቀድመንም ስጋውንም ጨምረን መጥበስ ይቻላል። ግን የሽንኩርቱ ጣዕምና የስጋውም ውሃ የስጋውም ጭንትን መጠቀም እንችላለን። አብሮ ከሽንኩርቱ ጋር ጥብስ ሲል በጣም ቆንጆ ነው። ስጋውም እንደምታዩት ደቀቅ ያለ ቀይ ስጋ ነው። በዚሁ መልክ ነው። ፒዛም እንደዚሁ ነው የሚሰራው። እንደዚሁም ደግሞ ለተለያየ ነገር ስንሰራ በራሳችን ፍላጎት ማድረግ እንችላለን። አሁን ቀስ እያልን ስጋውን በራሱ ውሃ በራሱ ዘይትና በሽንኩርቱ ውሃ ቀለል እያደረጉ መጥበስ ይቻላል። እንግዲህ እንደምታዩት በዚህ በመጠንም ቢሆን በአሁን ላይ ባለው ደረጃ በስሏል፣ ተጠብሷል። በዚህ ጋም የፈለግነውን የሮዝመሪ ፓውደር እኔ ሮዝመሪ ፓውደር ነው የተጠቀምኩት፣ አስቀድሜ ውስጥ ስጋ ጠበስ ሲል በዚህ ጣም ይኖረዋል ብዬ ነው የማምነው። የፍላጎታችንን ቅመማ ቅመም መጠቀም እንችላለን። ቤተሰብ በዚህ መልክ እንግዲህ እንደምታዩት እኔ እንደምታበረታቱኝ ተስፋ አደርጋለሁኝና ሰብስክራይብ፣ ላይክ፣ ሼር አትርሱ። በተለይ በተለይ ውዶች ሰብስክራይብ እንኩ እንደዚህ እያለ በራሱ ውሃ በራሱ እንደዚህ እንደምታዩት በስሏል። በራሱ ጣም ይሄዳል። ምንም አይነት ውሃ ነገር እስካሁን እኔ አልተጠቀምኩኝም። ምንም በራሱ እየጠበስን አሁን የተፈጨ ቤትን የቤቱን የራሱን ፍሬሽ የሆነውን ቲማቲምን የተጠቀምኩት። ሌላ እኔ አልጠቀምም ማለት እጠቀማለሁ ግን እዚህ ላይ የምጠቀምም ብዙም አስፈላጊ አይደለም፣ መጠቀም ትችላላችሁ። እርስ በርሱ እንግዲህ ጣዕሙ አንድ ላይ እንደዚህ የተያያዘ ይሄዳል። መጠነኛ በርበሬን ለከለር ነው ያው በርበሬ ጣምም አለው። ለጣምም ቆንጆ ነው፣ ለከለርም ቆንጆ ነው። ከቤት የተዘጋጀ በደንብ በብዙ ቅመመቅመም መቅመም የሰራሁት ነው የተዘጋጀ ነው። በአብዛኛው ስንጠቀም እንደ የፍላጎት ማብዛትም ማሳነስም መተውም ካልፈለግንም መተውም እንችላለን። እንግዲህ እንደምታዩት ቀዩ ሰልሲያችን እየደረሰም እርስ በርሶ እየተጠበሰም ቆንጆ ሆኖ እይታውም ራሱ ሽታውም ቆንጆ ነው፣ እይታውም ቆንጆ ነው። እንግዲህ ቅመማ ቅመማችን ይህንን ይመስላል ሚጥሚጣ መከለሻ፣ ጨብ የጥብስ የመከለሻ ቅመም አለ። የራሱ የጥብስ ቅመምም አለው ቤት የተዘጋጀ ነው። ቀደም ሲልም በዩቲብ ለቀቄዋለሁኝ በዩቲብ ቻናል ለቀቄያለሁ ከዩቱብ ቻናሌ ላይ ገብቶ ማየት ይቻላል። በተለይ ለተለያየ ምግብ ነው የማጣፈጫ ቅመም ለተለያየ ምግብ ይሆናል። በዚህ መልክ እንግዲህ ቀዩ ሰልሳያችን ደርሳለች፣ እንደምትታየው ሽቷም ቆንጆ ነው። ቤተሰቦች እንግዲህ ደስ የሚል በዚህ መልክ ተሰርቷል። እዚህንን ቀዩን ነጩን ደግሞ በቀጣይ ለመስራት አቃውኑላ አዘገጃጅተናል፣ ቀርቧል ነጭ ሰልሲ ነው የተጠቀምኩት። እንግዲህ ዳቦዎች በተለያየ መልክ ያው ይኖራሉ። የዳቦ ያው ዱቄት አለ የሚሆን እኔ ዳቦን አድቅቄ ደቀቅ ዳቦ እቤት እራሱ ያዘጋጀውት ነው እሱ ላይ በቀረፋ ፓውደር፣ በወተት በደንብ በመስራት በደንብ በማቆ ይህንኑ ምንም ብክለትም ሳያሳይ እንደው በአጋጣሚም አነስ አነስ እያደረጉ ያው ሲገዛ ሲተርፍም የቤት በጥንቃቄ ከተቀመጠ ይሆናል። በተለይ ቀለል ያለች በመጥበሻ ልንሰራት በምንፈልግበት ሰዓት ተጨማሪ የሆኑ ግብአቶችን ከመግዛት አዘገጃጅተን ብናስቀምጥ እኔ የተዘጋጀ ነው። ሞቅ ሞቅ ምጣድ ላይ በአብዛኛው ይቀመጣል። ከዛ ይፈጫል። በቃ በተቀድመ ክዳን ባለው ግጣም ባለው እቃ ተዘጋጅቶ ይቀመጣል። ይኸው በዚህ መልክ አሁን ለቤት ወጪም ሳናወጣ ከፍርኖ ድቄትም ብዙም ሳይፈጅ ይህም በወተት አቅጥኖ መጠቀም ይቻላል። በተለይ እናቶች እናውቀዋለን። ይህ እንግዲህ ቀረፋ ፓውደር ነው፣ ጣዕምም አለው እንግዲህ መጠነኛ ወተት ጨምሬ ያለውኝ እንደዚህ እያደረግን በቀላሉ እቤት ምሰርተን መጠቀም እንችላለን። ደጎስ ያለች ፓስታ ፍርኖን የሰራሁት ነጭም ሰልሲያችን እንደዚህ ደርሷል። አሁን ወደሚቀጥለው ፓስታችንንም እንቁላላችንንም ጨምረን አብስለን ወደ በዚሁ በመጥበሻ ነው የሰራሁት ሚስማስራትም የምፈልገው የፓስታችንን ጥደናል። ያው ፓስታ የፓስታ ፍርኖ ፓስታ ሲቀቅል፣ ያው ቀረት እንደሚለው እናቃለን። እንደሚታወቀው ትንሽ ቀረት ይለዋል፣ ጥርስ የሚያዘንድል። ከዛ በመጠነኛ ጨው፣ በመጠነኛ ብዙም ሳይፈላ ውሃውን ጨምረን እንዲያርግን በመጠቀም ፓስታችንን ማብሰል እንችላለን። ወዲያው አጠንፍፈን ወደ ስራ መግባት ነው ማለት፣ ፓትራው ላይ መዘርጋት ማለት ነው። ያው እንግዲህ አንደኛውን ብቻ ነው ወገብ ወገቡን እንትን ያልኩት፣ ብዙም አላደቀኩትም። እንግዲህ ኛው ለፓስታ ፍርኖ እኔ ለሁለት ነው ፓስታውን የሰበርኩት። ሙሉን ሲሆንም ያው ይሆናል ይቻላል፣ ግን ብዙም እንትን እንዳይል እኔ ለሁለት ነው የተጠቀምኩት። በሁለቴ ማለት ወገቡን የፓስታውን ቁመት ለሁለቴ ነው የቆረስኩት ከዛ በላይ አላደቀኩትም ለማለት ነው። ይኸውን ትንሽ ጠምዘዝ ካለልን ከቀደም ሲል ከሰራነች ጋራ አሁን እንቁላላችንን ጥደናል ከላይ ለመጠቀም ለአይነት እኔ በአብዛኛዎች ዝም ተጠቃሚ አይደለውኝም። ጠንካራ ሴት መሆን ከፈለግሽ አንድ መርህ ተከታይ። ያን መርህ ምንድን ነው? ከዛሬ አንስተሽ በሕይወትሽ የሚያልፉትን ማግኘትንም ይሁን ማጣትንም ይሁን መወደድንም ይሁን መጠላትንም ይሁን ክፉ ስምንም ይሁን መናቅንም ይሁን እያንዳንዱን ነገር እየተጋፈጥሽ ከሄድሽ፣ ለእያንዳንዱ ኔጌቲቭ ነገሮች ቀና መልስ የመለስሽ ከሄድሽ ከዛሬ ዓመት ከዛሬ ሁለት ዓመት ከዛሬ ሶስት ዓመት ከዛሬ አስር ዓመትም በኋላ አሸናፊ አንቺ ነሽ። በነገራችን ላይ ዛሬ ላይ ጎንበስ ያሉ ሰዎች ነገ ቀና የሚሉ ሰዎች ናቸው። ዛሬ የዘሩ ሰዎች ነገ የሚያጭሩ ሰዎች ናቸው። ከሴትም ዛሬ መከዳቱን የምትቋቋም ሴት፣ ዛሬም ሞኝ መስላ የምትኖር ሴት ነገ የከተማ ቁጥር አንድ የምትባል ብልጥ ወይ ደግሞ ብልህ የምትባል ሴት ነች። ዛሬ ጎንበስ ብሎ የሚኖሩ ሰዎች ነገ ቀና ብሎ አደባባይ ላይ የሚታዩ ሰዎች ናቸው። ስለዚህ በተቻለሽ መጠን መንፈሰ ጠንካራ ሴት መሆን እፈልጋለሁ። ሴትን ሴት የሚያደርጋት ምንድነው ካልሽ ጎንበስ ብላ ከታች አንስቶ ከሙያ አንጻር፣ ከኢኮኖሚ አንጻር፣ ከጸጉር አንጻር፣ ከአለባበስ አንጻር፣ ከጤና አንጻር፣ የራሷን የቆዳ ውበት ከመጠበቅ አንጻር እያንዳንዷ ነገሮቿን የምትመራበት መንገዶች ላይ የሆነ የሆነ ያን ነገር ራሷን መቃኘት ራሷን መስራት የተቃኘ ሙዚቃ መሳሪያ ጥሩ ድምፅ እንደሚያሰማው ሁሉ እራሷን በመንፈሳዊት መቃኘት እራሷን በኢኮኖሚ በሶሻል ላይፍ በሜሬጅ እንዲሁ ደግሞ በገንዘብ እንዲሁ ደግሞ በአላማ እንዲሁ ደግሞ በጤና በእያንዳንዷ ነገር ራሷን አፍርሳ የሰራች ሴት፣ በየቀኑ ከእያንዳንዱ ነገር የሆነ ልምድ ለማግኘት የምትጥር ሴት፣ ራሷን በራሷ የምታስተምስ እኔ ምን ሴት ትገርመኛለች መሰላቸው። አንድ ሙስሊም ከስተመራለች ና ባለቤቷ ውጭ ሀገር ነው የሚሆነው አገባትና አንድ ስድስት ሆኖ ሰባት ወራ ጠገባ ቆይቶ ከዛው ወደ ውጭ አገር ይሄደ እሱ። ውዶዎች ፓስታ ፍርኗችን እንግዲህ በዚህ መልክ ደርሳለች እንደምታዩት ደስ የሚል የሚያጠግብ የእናት ፓስታ ፍርኖ ሆኖ ነው የሰራሁት ይሄ እንግዲህ በተለያየ ግብአትን መስራት በአትክልትም መስራት ይቻላል። ሰርታችሁ ሞክሩት። ሰብስክራይብ፣ ላይክ፣ ሼር አትርሱ። ኮሜንትም ስጡኝ። በሚቀጥለው ቪዲዮ እስክንገናኝ ድረስ ከልብ አመሰግናለሁኝ። ቻው ቻው።